ያሳያችሁ ለኢትዮጵያ መደዋወያ የሰዋ ሸሪሃ በአዲስ መልኩ መጥቷል። የ25 ብር 75 ደቂቃ እንዲሁም ኢንተርኔት ለአንድ ሳምንት እና የመቶ ብሩ ተመልሷል። ያሳያችሁ በሁለት መልኩ ነው የማሳያችሁ። መደወያ ቤት ገቡና መሰላል 88 ከዛ ኮከብ 88 መሰላል ጋር ስለውላላችሁ ሰዋ ሸሪሀ ነው። እንደዚህ አመጣላችኋል። እዛ ዘጠኝ ዘጠኝ እስፋላችሁ ዘጠና ዘጠኝ ማለት ነው። ዘጠኝ ዘጠኝ ሁለት ጊዜ እንደውም እዚህ ጋ አንድ ጋ እንደምታዩት መጥቷል። እዚህ ጋ ሰዋ ፍሌክስ የሚለው የእናንተ ሁለት ቁጥር ሶስት ቁጥር ላይ ሊመጣላችሁ ይችላል። የአንድ ቁጥር ልንቀው አዛ ሲን ድልበለው እንደምታውቁት፣ ሦስት መቶ አርባ ደቂቃ አስራ አምስት ጂቢ ኢንተርኔት እንደገና ዝንጋ 15 ጂቢ ኢንተርኔት ለአንድ ወር ይሰጠናል። ሶ ይኸው ዜጋ ኢንተርኔት ኢንተርኔት ይሄ የመቶ ሪያል ነው ማለት ነው። ማንኛውም ሸሪያ ላይ መደወል ይቻላል። ኢትዮጵያ ማንኛውም አገር ላይ መደወል ትችላላችሁ። ከዛ ደግሞ የ25 ብሩን እኔ በዜሮ ልመለስ። አንድ ቁጥር ነክታችሁ ነው የምትሞሉት የመቶ ብሩን ከዛ የ25 ብሩን ደግሞ ላሳያችሁ 9 9 ጻፉ እንደምታውቁት የ7 ቀን እና የሀያ አራት ሰዓት ይላል። 11 ቁጥር ልንቀው። ይሄ የአስር ብሩ ነው። የ25 ብሩ ልንፈልግ እስከምናገኘው ድረስ ዘምንም ዘጠኝ ዘጠኝ ልጻፍ። በዚህ የማይመጣላችሁ በሚኬጅ ያሳያችኋለሁ። ይኸውልህ 17 ቁጥር ሰዋ ፍሌክስ ይላል 17 ቁጥር ስቴንድ ልበለው እንደምታውቁ 75 ደቂቃ ይሰጣቸዋል ማለት ነው። 75 ደቂቃ ሶስት ጂቢ ኢንተርኔት አለው እዚህ ጋር እንደዚህ፣ ሶስት ጂቢ ያለው በእንደዚህ መልኩ ተጠቀሙ። ለኢትዮጵያ ነው። በሚቼጅ ደግሞ ላሳያችሁ ቪዲዮ ውስጥ ትገቡና 900 እንታይ ደግሞ ሶስት ጊዜ ትንሽን ጠብቀው እንደምታዩ በዚህ አህለን ብሎ መስቷል። እስኪ የሰባት ቀኑን ፈልጊ ሀያ አምስት ብሩን የሁላችሁ የመቶ ብሩም ኮዱ ሰማንያ ዘጠኝ ሦስት ሰባ አውት እዚህ ጋር ኮዱ ማለት ነው። ከዛ የሀያ አምስት ብር ይሆላችሁ እዚህ። ይሄ ማለት ነው። ኮዱ ይሄው ለሰባት ቀን በእንደዚህ መልኩ ሰዋ ተጠቀሙ። ሰላማችሁ ብዙት ይበል። እንዲሁም የአስር ብር ኮድ ይሆላችሁ እዚህ ጋር የአስር ብሩም አለ የአስራ ስድስት ብሩም አለ። በእንደዚህ መልኩ ተጠቀሙ ሰላማችሁ ይብዛ።